እሱን ቪዲዮ እንስማና ከዛ በኋላ እኔ የራሴን መጽሐፍ ቅዱሳዊ ማብራሪያ እንደ እግዚአብሔር ቃል እናገራለሁ። ወደ ቪዲዮ መልሳችኋለሁ። ተከታተሉ፣ ተባረኩ። ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው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 እናቷ ደግሞ አዳም እንደነበረች በአዳ ሔዋን እንደነበረችና በሔዋን ማህፀን ውስጥ ንጽሕት ዘር ሆና ተዘጋጅታ የቀረበች ለሰው ልጆች ብለው ምንም ኃጢአት ያልነካት አድርገው ሊያቀርቡ ሞክረዋል። እና በሌላ መልኩ ምንድን ነው ማርያም እንደ ሰው ሽንት ቤት አትገባም አትጸዳዳ ንጽሕት ዘር ናት ለማለት ነው። ከየትኛው መጽሐፍ ውስጥ እንዳገኙ እኔ አይገባኝም። በእውነት በጣም ነው የማዝነው፣ እንዲህ አይነት ተረት ተረት ተረት ተረት ማርያም ሰው እንደሆነች ለዮሴፍ ወደ ታጨች ወደ አንዲት ድንግል ተላከ ብሎ ነው የሚናገረው። ሰው መሆኗን እራሱ የሚያሳየው መልአኩ ሰላምታን በሰጣት ጊዜ ከሰላምታው የተነሳ እንደደነገጠች። ክብራት ተመልካቾች እንደምናላችሁ እግዚአብሔር የተመሰገነ ይሁን። እንደው ትልቁ ጸሎት ምን አለ መሰላችሁ? እግዚአብሔር ሲለመን ማስተዋያ ልቡና ስጠኝ ተብሎ መለመን በጣም ትልቅ ጸሎት ነው ማስተዋያ ልቡናን ስጠኝ ብሎ መለመን ማለት ነው ይህ ሰውዬ እንደሚናገረው ትክክለኛ እኔ ማስተዋያ ልቡና እግዚአብሔር አልሰጠውም ነው የምለው ምንም አያስተውልም አያገናዘብም ለመስማቱም እንጃ እንግዲህ ምን ያህል እንደሆነ መድኃኒታችን ኢየሱስ ክርስቶስ በሚያስተምሩበት ወራት አምላክ መሆኑን እያስተማራቸው አይሁድ አምላክ አይደለህም እያሉ ይነቅፉት ነበረ አምላክ አይደለም ያው፣ በወንጌል በዮሐንስ ወንጌልም ስምንት አስራ አራት ላይ በምናገኘው አምላክ አይደለም እያሉ ይነቅፉት ነበር። ራሱን ከእግዚአብሔር ጋር ያስተካክላል እያሉ ይነቅፉት ነበር። እርሱ አምላክ ነኝ እያለ ነው። አሁን ደግሞ ብፁነታቸው እያስተማሩ ያሉት ሰው ናት፣ ሰው ናት እያሉ ነው ያስተማሩት እንጂ ፍጡር አይደለችም ብለዋል አላስተማሩ። ፍጡርማ ካልሆነች ምግብስ ለምን ያስፈልጋታል? ምግብስ ውስጥ በሰውነቷ በአምላካዊ ወይም በመለኮታዊ ግብር ቀልጦ በዚያው ቀረ መይ ብለው ይናገሩ ነበረ። ሰው ስለሆነች ምግብ ስለተመገበች እኮ ነው። እሱ ግን ተዟዟረበትና ፍጡራሉ ፍጡራሏት እያለ ነገሩን ያጥመዘምዘዋል። እንደምንም እንደሆነ አይገባኝም፣ ብቻ እንደው ምን አይነት አነጋገር እንደሆነ እንዳሰ ደግሞም እኮ መቼም አባቶች የሚሉት አባባል አለ አንበሳ ምንና ጥንቸላ የአንበሳን ያናገሳለሁ ብላ ተሰንጥቃሞታችን አሉ። አሁን ለእርሳቸው እርሱ መልስ የሚሰጥ ወይም የእርሳቸውን ቃል የሚነቅፍ ሆኖ ሕጸት ቢኖርበት እርግጥ ያሰኛል። ሕጸት የሌለበትን ነገር አሁን እነቅፋለሁ ብሎ ማለት መጀመሪያ አስተውሎ ቢሰማው እንደ እኔ ጥሩ ነበረ። አስተውሎ መስማት ነበር መጀመሪያ ትልቁ ነገር ማለት ነው። ሌላውም እመቤታችን ድንግል ማርያም የበላችው አምላካችን ኢየሱስ ክርስቶስ ሰው በመሆኑ በልቷል፣ ጠጥቷል። የበላው ከሰውነቱ ጋራ በአምላካዊ ግብሩ ይዋሃድ ተዋህዶ ከዚያው ቀልጦ ይቀራል። ይሄ ትልቅ ነገር ነው፣ ለሁላችንም የምንረዳው ነው። ሰውየውም አልረዳዋል እንጂ ቢረዳው ኖሮ ነው። ይሄ ምንም ማያከራክርም ለእሱም ለመንቀፍ አይገባም ነበር። እንደ ምሳሌ በጠቅስላችሁ አዳምና ሔዋን ሰባት ዓመት በገነት ሲኖሩ ይመገባሉ፣ ፍሬ ከገነት ፍሬ እየለቀሙ ይመገባሉ ይላል። ለምን ሰው ናቸው። ፍጡር አይደሉም፣ ፍጡር አይደሉም አይባሉም፣ ፍጡር ናቸው። ይመገባሉ ። ሲመገቡ ግን ያ የሚመገቡት ነገር እየወጣ አሰር አይወድቅም። እንዳሁን እንደኛ ከርግማን በኋላ እንደመጣው ማለት ነው። ከርግማን በኋላ እንደመጣው አይደለም። የአዳምና ሔዋን ሰባት ዓመት ሲኖሩ የነበረው የሚመገቡት ምግብ ፍሬ ነው። ከሚያ ፍሬ ደግሞ ከሰውነታቸው በዚያው ተዋሂዶ ነበር የሚቀረው። ይህ ብቻ ራሱ በቂ ነበር ለእመቤታችንና ለመድኃኒታችን ለኢየሱስ ክርስቶስ የሚመገቡት ብፁዕነታቸው እንደተናገሩት በሰውነታቸው በመለኮታዊ ግብር በተዋሂዷቸው ይቀራል የሚለው ያ በእጭ ነበረ። አዳምና ሔዋን ሰባት ዓመት ሲኖሩ ፍጡር አይደሉም እንዳይል ፍጡር ናቸው። አልተመገቡም እንዳይል ተመግበዋል። ወጣቸው ደግሞ እንዳይል እንዲህ የሚል መጽሐፍ የለም። ካለ ቢያመጣና ቢጠቅስ ጥሩ ነበር። ይሄን ነበር መገናዘብና ማወቅ የነበረበት እንጂ ስለ እመቤታችን ስለ እመቤታችን ንጽህናና ቅድስናማ ነቢዩ ሰሎሞን በታላቁ ኃይለ ቃል ላይ ተናግሮታል። ምዕራፍ አራት መሐሌ ማለት ነው። ምዕራፍ አራት ቁጥር ሰባት ላይ እንዲህ ይላል። አልብኪ ነውር ወይም እንትኒ በላይ ኢሌኪ ምንም ምን የሌለብሽ፣ አለኩ ነውር የሌለብሽ ከሰው ሁሉ ከሚደረገው ድርጊት ሁሉ የሚያስቀይም የሚያስጸይፍ ነገር የሌለብሽ ንጽሕት ነሽ ብሎ እኮ ነው የመሰከረ ይህን ቃል እኮ የተናገረው ነቢዩ እንጂ ሌላ ሰው እኳ አይደለም። በእግዚአብሔር እኮ ተቃይጦ የተናገረው ነው። እንደሱ ያለ ሰው እኳ አይደለም የተናገረው። ይህን ለምን አያስተውልም? እመቤታችን ድንግል ማርያም በእናቷ ማኅፀን ከሔዋን ጀምሮ ንጽሕት ናታው። ከዚያም በኋላ ደግሞ መለኮት አልተለያትም፣ መንፈስ ቅዱስ አልተለያትም። በመንፈስ ቅዱስ ተጠብቃ ትኖር ነበር። ስለምትጠበቅ አሁንም ምንም ነገር ያገኛት ነገር አለ ተብሎ ለእመቤታችን አይነገርም። ምሳሌ ታላቁ እንግዲህ ቅዱስ ኤፍሬም በአርብ ውዳሴው ላይ እንዲህ ሲል እናገኘዋለን። ማርያም እንግዲህ ሙዳየ ዕፍረት ነቃ ፈልፈል ማያወት የሙዳይ የሽቱ ዕቃ እመቤታችን አንችነሽ፣ ብሎ በሽቱ ዕቃ በአማረ ነገር እየመሰል ይናገራታል። ይሄ ሽቱ ዕቃ እንግዲህ ስንለው ሽቱ ከውስጡ ሳለ መዓዛው፣ ሽታው አይለየውም። ሽቱውን ከውስጥ ከወጣ በኋላ ሽታው አይለየውም። የሽቱውን ዕቃ ማለት ነው ከተደረገበት እመቤታችንም መለኮት ከተዋሃዳት ጀምሮ አምላካችን ኢየሱስ ክርስቶስ ተዋሂዶ ሰው ከሆነ በኋላ ያ በመለኮት ያለው ጥበቃዋ አልተለያትም ፀንሳውም ሳለ በመለኮታዊ ያለው ጥበቃዋ አልተለያትም ከዚያ በኋላ ከወለደችም በኋላ ብትበላ ብትጠጣ በመለኮታዊ ግብር በመለኮታዊ ግብር ስለምትጠበቅ ያ የምትበላው የምትጠጣው በሰውነቷ ተዋሂዶ ይቀራል ነው ይሄ ትልቁን ትምህርት ብፁነታቸው አስተማሩ ይሄ ነው እርሱ አዟዙሮ ከላይ ከታይ ያደርገዋል። ለማንኛውም እኔ እራውን በልቦ የማያምነውን እርሱን እንኳን ነቀፈው። ምንድን ነው የበላው ይወጣዋል ማለት ነው። እሱ እመቤታችን ብቻ እኮ አይደለም የነቀፈው፣ እርሱም ኢየሱስ ክርስቶስ የተመገበውም እየወጣው ነው እንደኛ ማለት ነው። ወይንም ይሄ በአምላካዊ ግብር ማድረግ አይችልም ሌለው ነው። ይህ ሰው ምን አይነት አስተሳሰብ ቢኖረው ነው? ለነገሩ ግብረ ሐዋርያት ምዕራፍ 19 ቁጥር 15 ላይ እንዲህ ሲል እናገኘዋለን። ጋኒኑ ነው የተናገረው ወይንም ሰይጣኑ ማለት ነው። በኢየሱስኒ አአምን ወለጳውሎስኒ አአምሮ ይላል። በኢየሱስ አምናለሁ፣ ጳውሎስን ደግሞ አውቀዋለሁ አለ። አሁን በኢየሱስ አምናለሁ ሲል ምን እያለ መሰላችሁ? ስራ ሰርቶ መድኃኒታችን ኢየሱስ ክርስቶስ እንደ ሐዋርያት ሆኖ አይደለም ያምነው፣ ግን ስለሚያስለፈልፈው ስለሚያስጮኸው ያደረበት ሰይጣን ራሱ ሰይጣኑ ነው ብያለው። ግን ሰይጣኑ ነው ስለሚለፈልፍ ሰይጣን ኢየሱስ ክርስቶስን ያውቁታል። ለምን ሲባል ያስለፈልፋቸዋል፣ ያስቀባጥራቸዋል፣ ያስጮኋቸዋል፣ ያቃጥላቸዋል። ስለዚህ በዚህ ኢየሱስነቱን ወይም ፈጣሪነቱን ያውቁታል። እንደገና ጳውሎስ ደግሞ የእሱ እረድ መሆኑን አውቀዋለሁ። በኢየሱስ አምናለሁ፣ ኢየሱስን አምናዋለሁ ማለቱ በሚያ እንደሚያስለፈልፍ፣ እንደሚያቃጥል ሰይጣናትን እንደሚያወጣ በራሱ በኢየሱስ ቃል ሰይጣናት እንደሚወጡ እንደሚቃጠሉ፣ ይህን እናውቃለሁ፣ አምናለሁ አለ። ኢየሱስ ነው። አሁንም ይህ ሰው እያቃጠለው ያለው ያ ያደረበት ሰይጣን ስለሆነ የሚያስለፈልፈው እንጂ ቃሉ ትክክለኛ ነው። ምንም ሕጸጽ የሚገባበት ቃል አይደለም።